የ2017 የኢትዮጵያ ፕሪሚየር ሊግ አሸናፊ ኢትዮጵያ መድን በአዲስ አበባ በደጋፊዎቹና በድርጅቱ አመራሮች አቀባበል ተደርጎለታል። ከ73 ዓመታት በኋላ ለመጀመሪያ ጊዜ ሊጉን ዋንጫ ያሸነፈው መድን በአዲስ አበባ ጎዳናዎች በመንቀሳቀስ ድሉን አክብሯል። የዘንድሮ ውድድር ከባድ ቢሆንም የሊጉ አሸናፊ መሆናቸውንና በቀጣይ ክለቡ በሚወዳደርባቸው መድረኮች ሁሉ ተፎካካሪ ለማድረግ እንደሚሰራ የክለቡ የቦርድ አመራር መንግስቱ መሀሩ ለፋና ሚዲያ ኮርፖሬሽን ነግረውናል። ውድድሩ እጅግ ከባድ ከሌላው ዓመት በተለየ መልኩ ይሄ ደግሞ በምክንያት ነው ምክንያቱም ዘንድሮ እንደምታወቁት የኢትዮጵያ ፕሪምየር ሊግ 16 ክለቦች ከነበሩበት በዚህ አመት ሲጀምሮ 19 ግን በኋላ ወደ 18 ወርደው የጨዋታ ቁጥሩም ጨምሮ የክለቦቹም ቁጥር ከፍ ያለ ስለነበር ከሌላው አመት አድካሚ ውድድር ነበር የተከናወነውና ዋንጫ ለመውሰድ ሳይጠብቅ የጨረሰበት በጣም ስኬታማ አመት ሆኖ ነው የጨረስነው ይሄ ቡድን ሻምፒዮን ቢሆንም ክፍተት የሌለው በቃ ጥንቅቅ ያለ ያለቀ ቡድን ነው የሚል እምነት የለንም በእኛም በኩል ስለዚህ ከአሰልጣኞቻችን ጋር በመነጋገር መድፈን ያለብንን ነገር ለመድፈን በሚያስችለን ሕግ መሰረት ልጆቻችንን ያሉትን አቆይተን ክፍት ቦታዎች ካሉ አሟልተን ጠንካራ ቡድን ሆኖ እንደሚቀጥል ተስፋ አድርጋለሁ። ወጣቶችን ልምድ ካላቸው ጋር በማቀናጀት መስራታቸው መድንን የሊጉ ዋንጫ አሸናፊ እንዲሆን እንዳስቻለው አሰልጣኝ ገብረ መድን ሀይሌ ገልጸዋል። ወርክ ሬታቸው በጣም ሀይ የሆነ ወጣት ልጆች አሉ ማለት ነው። በዚህ በኩል ደግሞ በጣም ሀይ ኤክስፔሪያንስ ያላቸው ወጣቶች አሉ። ማነው ሲኒየሮች አሉ ሶ እነዚህ ሲኔሮች የወጣቶችን መጋቢዎች ናቸው። አንዳንድ ኤክስፔሪንሳቸው ምናቸው በነዚህ የሩጫ የማንኛውም ነገር እንድንለውን እንችላለን። ተጠቃሚ እየሆኑ እነሱ ደግሞ እንትናቸውን እየሰጡ ማለት ነው። እነዚህ እንዲሮጡ ያደርጋሉ? እነሱ ደግሞ በአእምሮ የመጫወት ፊልድ ያደርጓቸዋል አንዳንድ ነገሮች ማለት ነው። ስለዚህ በዚህ መልኩ አቀናኝተ የምትሰራው ስራ ወይም ደግሞ የምትሰራው ቡድን ውጤታማ ይሆናልና ምንም ግልጽ ነው ከኢትዮጵያ መድን ተስፋ ቡድን አድርገው ከክለቡ ጋር የመጀመሪያ ሊግ ዋንጫን ያሸነፉ ተጫዋቾች ከድሉ በኋላ ስሜታቸውን አጋርተውናል የፕሪሚየር ሊግ ዋንጫን ማንሳት ማለት ብዙ ነገር ታለዋል እና እኔም በመጀመሪያ ዓመት ማንሳቱ ለእኔ በጣም ልዩ ደስታ ነው የሚሰማኝ በጣም እኔ ትልቅ ነገር ነው እና በጣም ደስተኛ ነኝ። በጣም በጣም ትልቅ ልምድ ነው ምክንያቱም ከዚ ትናንትና ታዳጊው ላይ ነበርኩኝ፣ ዛሬ ዋናው ቡድን ላይ ተቀላቂ ሻምፒዮን ሆኜ ያለው መጫወትም ችያለው ትልቅ ትምህርት ነው። ነገሌ ራሴን ከዛሬ ተመረኝ ነገሌ ሁለት፣ ሶስት ዋንጫዎችን ከዛም በላይ ሻምፒዮን መሆን እንደምችል ብዙ ማሳያ ነው። በጣም ትልቅ ትምህርት ወስጅበታለሁ። የተለየ ስሜት አለው ከታች አድርገ ቲም ውስጥ ኖረ ላይም አድርገ ዋንጫ መብላት በጣም ደስ የሚል ነገር ነው። ደስ ይላል። በጣም ክለቡን ለሊጉ አሸናፊ ያደረጉት አሰልጣኝ ገብረ መድን ኃይሌ በክለቡ የሚኖራቸውን ቆይታ በተመለከተ ለፋና ሚዲያ ኮርፖሬሽን ተከታዩን ገልጸዋል። በእርግጥ ውላለኝ፣ ነገር ግን ውል ብቻ አያስረንም። በሁለታችን ስምነት ነው ሊቀጥል የሚችለው ሊፈርስ የሚችለው እኔ እኔ አይ ውሽ በቃ ቲሙን ቲሙን አሁን በነበረው ከዛሬ ሁለት ዓመት የተፈጠረው አይነት ሁኔታ ከተፈጠረ በጣም አስቸጋሪ ነው፣ ለመቀጠል ያስቸግረኛል። ይሄ በወቅቱ ቶሎ ብሎ አንድ ነገር መደረግ አለበት። ይሄ ያለፈው ጊዜ እንዳይደገም ጭምር ነው። ይሄ ካልተደገመ ቡድኑ ይህንን እንዳለ አቆይተህ የተወሰነ ነገሮች ሰካሰካ ብታደረግበት ቤስት ቲም ነው የሚወጣው ። ስለዚህ ይህን በዚህ በኩል ካገዙኝ እቀጥላለሁ፣ ምንም ጥርጥር የለውም ማለት ነው ይሄ ካልሆነ ደግሞ ምንም ጥርጥር የለውም፣ ልመልቀቅ። ኢትዮጵያ መድን የ2017 ዓ ም የኢትዮጵያ ፕሪሚየር ሊግ አሸናፊ መሆኑን ተከትሎ በሚቀጥለው የውድድር ዓመት ኢትዮጵያን ወክሎ በአፍሪካ ቻምፒየንስ ሊግ ይሳተፋል።